በመሰረቱ ቲያትር ቤቶች እዚህ ብቻ አይደለም። አራቱም ቲያትር ቤት ሰርቻለሁ። ህጻናትና ወጣቶች ቲያትር ቤት ጡረታ አውጥቼ እንደገና ተመልቼ ከተቀጥሬ አሁን እየሰራ ያለውን መሰረት ሲጣል ነበርኩ። ያ መሰረት አልቆ እዚህ ደረጃ ላይ ደርሶ ማየቴ ለእኔ እድለኛ ነው፣ ትልቅ እድል ነው የተሰጠኝና የሀገሪቱ የመጀመሪያው ቲያትር ቤት ነው። የሀገሪቱ የመጀመሪያው ቲያትር ቤት ነው። አድዋ መኮያየን እንደሆነ ለሲኒማ ቤት ክፍት ሆኗል። አድዋ መታሰቢያ ለሲኒማ ቤቶች ክፍት ሆኗል። አልጠበቅንም፣ እኔ አልጠበቅኩም፣ ለሲኒማ ቤት ይከፈታል ብዬ አልጠበቁም፣ ግን ክፍት ሆኗል። አሁን ሌላ ደግሞ ሶስት ትላልቅ አዳራሾች እዚህ ታንጸዋል፣ ደረጃቸውን በጠበቀ መልኩ እኔ አሁን ከምገልጸው በላይ መቼም እንደምታሳዩ ተስፋ አለኝ በደንብ። እና በዚህ ደረጃ በዚህ ልክ ለልጆች ታስቦ መሰራቱ ደግሞ ለህፃናት በጣም ደስ የሚል ነው። አገራት የተሰሩት በናሬቲቭ ነው ይባላል። ደግሞ ከተሰሩ በኋላ ደግሞ ችግር ሲገጥማቸው ደግሞ የሚወጡትም በጥበብ ነው በትርክት ነው የሚወጡት። ትርክት ደግሞ ከሚሰሩት አበይት ነገሮች አንዱ ጥበብ ነው። ሙዚቃ ስለ ሀገር የሚሰራ ሙዚቃ፣ ቲያትር፣ ድርሰት፣ ልብ ወለድ፣ ፊልም፣ ስዕል፣ ሐውልት፣ እነኚህ ግጥም፣ እነኚህ ሁሉ በሰው አይምሮ ውስጥ እየተቀመጡ እኔ ከሌላው ሰው ጋር ሼር የምናደርገውን ምስል ይፈጥራሉ። ያ ምስል ነው ሀገር ተብሎ ተወዶ ሊሞትለት ሊሰራለት ሊደከምለት የሚችለው። ስለዚህ እነኚህን ሁሉ ነገሮች የምናገኘው በምንሰበሰብነት በምናቀርብበት ከሆነ እነዛን ህዝባዊ ስፍራዎች ባሰፋን ቁጥር የበለጠ እንጠቀማለን። አዲስ አበባችን እንግዲህ በቲያትር ቤት ደረጃ አራት ቲያትር ቤቶች እንደዚህ ነበሯት። ይሄ እንግዲህ አንድ ትልቅ ዘመናዊ የሆነ በጣም ደግሞ ብዙ አዳራሾች፣ ብዙ ሲኒማ ማሳያዎች፣ ቲያትር ቦታ ራሱም ስቴጁም ዘመናዊ የሆነ ዘመኑን የዋጀ በሙሉ ግብዓቶች ያሉት አዳራሽ ተጨምሮላታል። ቲያትር ቤት ሁል ጊዜ ጥግ ቦታ ነው የሚሰጠን እና ሲ ተጫዋች ነው፣ ሳውንድ ሲስተም አይቀርብም፣ መብራት አይቀርብልን፣ ዝም ብሎ ነው እና ክብር አይሰጠውም ነበር። በአሁኑ ግን በቅርብ ጊዜያት ሳየው ለኪነ ጥበብ እንግዲህ ስፔስ ቦታ የተሰጠ ነው። ይሄ ቦታ በመሰጠቱ ምንድነው የሚያተርፈው ብለን ስናይ እዚህ ኪነ ጥበብ ውስጥ ያሉ ሰዎች ስራቸውን በጥራት በብቃት ለማቅረብ የተመቻቸ ሁለተኛ ደግሞ ይሄንን ደግሞ የሚያዩ ደግሞ ወጣቶች ለካ እንደዚህም አይነት መድረክ አለ ብለው ተነሳስተው እዚህ ጥበብ ውስጥ እንዲገቡ ይረዳል። ስለዚህ በአጠቃላይ ይሄ አሁን የተሰራ ያየዋቸው አሁን ያየኋቸው እንኳን አዳራሽ ፍጹም በሀሳባችን ውስጥ ያልነበረ ነው። ስለዚህ ለኪነ ጥበብ እንደዚህ አይነት እድል መሰጠቱ በጣም ደስ ይላል። በኢትዮጵያ የኪነ ጥበብ ታሪክ ምናልባትም በዚህ ደረጃ የተሰራ ቲያትር ቤትም ሲኒማ ቤትም ሙሉ በሆነ ግዙፍ በሆነ መልኩ የተሰራ ተቋም ቢኖር ይሄ የመጀመሪያው ነው እና እንደዚህ አይነት ታላቅ ተቋሞች የዘመናዊውን ዓለም ገጽ ያላብሱታል። ኪነጥበብ ወይም የራሱ ዘመን አለው። ዘመናዊነት ባህሪም አለው። እንደ ዘመን ስለሚያደግ እና አሁን ዘመን የደረሰበትን የአዳራሽ ሁኔታዎች ስናይ ከኪነ ጥበቡ ጋር በጣም የተጋመዱና የተዛመዱ ናቸው የድምፆቹ ሁኔታ የመድረኮቹ ሁኔታ በጣም ዘመናዊ ሆነዋል እኛ ሀገር በዚህ ደረጃ አልነበረን ቲያትር ቤት ቢኖሩንም ይሄን ልክ የያዙ አይደሉም አሁን እንደሚታየው እዚህ ተሽከርካሪ መድረኮች አሉት የሚወጡ የሚወርዱ መድረኮች አሉት ጀርባው ከአስር በላይ የተለያዩ እኛ ባክግራውንድ የምንላቸው ምስል የሚገልጡ የሚወርዱ የሚወጡ ምስሎችን የሚይዝ የመጋረጃ ዘንጎች አሉት እና እነዚህ እነዚህ ስታይ በኢትዮጵያ የኪነ ጥበብ ታሪክ እንዲህ አይነት ቦታ መፈጠሩ በራሱ ዋው ከጥቅም ያልፋል።